በጣም ውድ የኔቱ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላማችሁ ብዝት ትብልልኝ። ለዚህ ቻናል ቤተሰብ የሆናችሁት ላይክ በማድረግ ጀምሩ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ እንዲሁም የደውሏን ምልክት በመጫን ቤተሰቡ ኑ። ዛሬ እንግዲህ በሚገርም ሁኔታ ቀለል ባለ መልክ ኩናፌን ይዤ መጥቻ ያለውኝ። እንግዲህ ቀጥታ ወደ አሰራሩ እንሄዳለን ማለት ነው። ተከታተሉ። እንግዲህ እዚህ ጋር እንደሚታዩት ብስኩት ሻርያ፣ ኔስቴል ኦ ክሬም፣ ድሬማዌ ክሬም ከረሜል አለ፣ እንዲሁም ወተት አለ ማለት ነው። በወተት ውስጥ አንዳንድ እየነከርኩትኝ በሳህን ላይ እደረድራለሁኝ ማለት ነው። በደንብ በወተት ውስጥ ማቆያት የለብንም። እንግዲህ ንክር አድርገን እያወጠን እንዳያችሁት ድርድር አረኩትኝ። ውድ ቤተሰቦች እንግዲህ በጋለ መጥበሻ ላይ ዘይት ጨመርኩና ሻህርዬን አምሳለውኝ ማለት ነው። ጥብስ አረጋለውኝ ማለት። በጣም እሳቱን ቀንሼ ወደ ወርቃማ ከለር እስከሚሆን ድረስ አቆያለውኝ ማለት ነው። በጣም እሳቱን መቀነስ ይኖርብኛል አንዴ ይኖርብናል ማለት ነው። አንዴ ዘይቱ ከሞቀ እንግዲህ እንዳያርብን ማለት ነው። እንዳያችሁት በፕላስቲክ ነበር ሳማስል የነበረውና የእንጨት ማማሲያን ተጠቀምኩት። በጣም ቀላል ነው። ልጆቹ በጣም ስላስቸግሩኝ የክናፎ አጅን ስላልነበረኝ በዚህ መልኩ ሰርቻለው። በጣም ነው እየወደዱልኝ፣ በእውነቴ ነው የሚላችሁ። መቼም ሻህርዬ፣ የማናችንም ቤት የማዳም ቤት የምንሰራ ቅመሞች አይጠፋም። ሞክሩት፣ በጣም ምርጥ ነው። እንዳያችሁት ይህንን ከለር ሲመስል ታወጡትና በማን ጥፋ ያለው ታረጋላችሁ ማለት ነው። እንግዲህ ወደ ሶሱ አሰራር ገቦት ሃሊ መረከስ ወይም ነስትል ጨመርኩትኝ ማለት ነው። እንዲሁም ደግሞ ነሻ ማለት ክሬም ጨመርኩትኝ ከሽታ ማለት ነው። ነሻ አልኩት ሶሪ፣ ሁለት ከሽታ ነው የጀመርኩ የጨመርኩትኝ። ሁለት ከሽታ በአንድ እጅ ስልኬን ስላያስኩትኝ አይወጣልኝም የክሬም ከረሜል ፓውደር ሁለት ጨመርኩትኝ። እንዲሁም ድሮሞ ወይም ሁለት ጨመርኩትኝ። እንግዲህ እንዳያችሁት በከላጣ ወይም በማሽን ፈጫለው ማለት ነው። ውድ ቤተሰቦች ባካችሁ ሊለምናችሁ ቪዲዮውን ጨርሳችሁ ይዩት፣ እናም ደግሞ ሼር አድርጉት። ዋው አያችሁት። በደንብ ክሬም እስከሚሆን ድረስ በደንብ ትፈጩታላችሁ ወይ ማለት ነው፣ በደንብ ማለት ነው። በፈለጋችሁት መፍጫ ይሆናል፣ በጁስ መፍጫ፣ እንዲሁም በኬክ እንትን የምንልበት ማሽን ይሆናል። በፈለጋችሁት ማለት ነው። ይህ ትንሾቹ የሾርባ መፍጫ የፈለጋችሁትን መጠቀም ትችላላችሁ። እኔ በአብዛኛው ለመፍጫት ለሚፈልጋቸው ነገሮች ይህንን ነው የሚጠቀመው። ሴትየም ደግሞ በአብዛኛው ጊዜ የሚትገዛልኝ ይሄ ስለሆነ ማለት ነው። እንግዲህ እንዳያችሁት በብስኩቱ ላይ ይሄው እጨምራለሁ ማለት ነው። አያችሁ እንዴት እንደሚያምር በጣም ምርጥ ነው። ሞክሩት። ውድ ቤተሰቦቼ ደግሞ አበረታቱኝ። ይኸው ከላይ እንግዲህ ሸህርዬ ጨመርኩትኝ ማለት ነው። ውድ ቤተሰቦች ስለ እውነቴ ነው የምላችሁ፣ በጣም ነው ሴትዬ ወደደችልኝ ማለት ምንም ሆኑ። በቃ እኔ ዝም ብዬ በቃ እንዴ ቀልድ የሚሰራቸውን ነገሮች ትወድልኛለች ማለት ነው። እውነት እና ላችኋለሁ ውድ ቤተሰቦቼ፣ ሱፍራ ላይ ከቡና ጋር ምናምን ስታቀርቡት ደስላችኋል እና ሞክሩት እና ላይክ አድርጉት፣ ሰብስክራይብ ያላደረጋችሁት አድርጉት፣ ለሌሎች ደግሞ ሼር አድርጉት። መቼም እዚህ ጋር የሚጎዳው ነገር አይደለም። ሼር አድርጉልኝ፣ ላይክ አድርጉልኝ የምላችሁ ማለት ነው። በእርግጥ ብዙ የምናያቸው ነገሮች አሉ። በጣም ስሳደቡ ራቆታቸውን ሲሄዱ፣ በቃ የሰው ስም በከንቱን ትንስሉ በቃ እኔ እንጃ። እይታሚውን ሰብስክራይቢምን እድገት ሁሉም የፈጠነ ነው የሚሆነው። መልካም ነገር ሲሆን ለምን እንደማን በረታታ እኔ በጣም ነው ግራ የሚገባኝ ማለት ነው። ውድ ቤተሰቦች አሁንም ደግሜ ደጋግሜ ለምናችሁ ሼር አድርጉ፣ ላይክ አድርጉ። ከምንም ከምንም በላይ ቪዲዮን ጨርሳችሁ እዩት። አንድ ነገር ጨርሳችሁ ሲታዩት ነው እንግዲህ አሰራሩ የሚሆን ማንኛውም ነገር መረዳት የምትችሉት ማለት ነው። ጨርሳችሁት እዩት። በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰምቢቱ።